እንግድ ማርያም ሳትዘገይ ሁ በነጋ ጊዜ መቃብሯ ፈጥና ሄደች። ከመቃብሩ ላይ የተንከባለለው ድንጋይ ተመልሰው ተከተለው አዩ። ይህ ምልክትስ ምንድነው? ብለው ተጨነቁ። ከመቃብሩ አፍ ድንጋይ ያንከባልለው ማን ሆኖ ወደ መቃብሩ ዘን ብለው ቢመለከቱ የልጇ ስጋባ ውስጥ አላገኙትም። እንደገና ቀድመው ወደ ለቅሶ ተመለሱ። ወይ ልጄ፣ ወይ ልጄ፣ ስጋህን ማን ወሰደብኝ? አዘነች፣ ልቤ በሀዘን ጨመረብኝ፣ ማን ነው እያለች ወደ ለቅሷ ተመለሰች። በመታቸው ጊዜ ወደ አባቴ መቃብርና ወደ እናቴ መቃብር እኔም ልሄድ፣ ታናሽ ብላቴና ሆ በቤተ መቅደስ እኖር ነበረ። ከዚህ ወደ ካሉ ተቀብዬ ወደ አባቴ ዮሴፍ መቃብር አልሄድም ብዙ ሆን። ዛሬ ስጋህን እየፈለኩ ነው ወደ መቃብር መጣው፣ አላገኘውህን። በሀዘኔ ላይ ሌላ ሀዘን ተጨመረብኝ። ወዳጆች ሆይ ዛሬ ወደ መቃብር መጣው፣ የበለጠ ለቅሶ ሀዘን አገኘኝ። ወዳጆች ሆይ ዛሬ ግን ወደ መቃብር ስጋይን ልሻ መጣው፣ ፈለግኩ፣ አላገኘውትም። ፈራሁኝ አልመለስክልኝም። ልጄ ልጄ ሆይ ወዮ፣ ዛሬ ዛሬ እጥፍ ብር ሆነ በላይ ለቅሶ ዘንድ ስጋ በመስቀል አላገኘሁትም። ይህንም ዘንድ በመቃብር ውስጥ አላገኘሁትም። መቃብር የሚጠብቁ አራቱ ጭፍሮች በገንዘብ ስጋ በስሉ ሰጡ ዘንድ እማጸን አለው። ይህ ባሮን ዮሴፍን ማልድ አለው። ይዋሰኝ ዘንድ ኒቆዲሞስን አለው። እነሱ ፒላጦስን አስፈቅደው ስጋውን በመቃብር ፈጽመው አኑረውታል። ልጄ ዮሴፍን አላየሁትም ኒቆዲሞስን አላየሁትም ልቤ ሐዘን ነው አስጨነቀኝ ይህን የመሰለ በልጇ መቃብር ላይ ስታለቀስ አይሁዳውያን ስለመፍራት በልባ እየተጠራጠረች ስለ ልጇ ሥጋ ትመልሰ ነበር አላገኘችውምና ከዚያ በኋላ ልባ እያዘነ ስትተቅስ በስተቀኝ በኩል ብርሃን ወጣ ከመቃብርም አፍ እንደ ፀሐይ ሕይወትም አዛ ያማረ ሽቶ ሸተተ ድንግል ማርያም የእጣኑ መዓዛ ወደሚሸጡበት መቅደስ በስተቀኝ በኩል አለ ተመለከተች። ቸሩ ፈጣሪያችን ሰማያዊ ልብስ ለብሶ ቆሞ አየችው። እጅግ ያማረ ነበረ። አንቺ ሴት፣ ስጋ በዘ የለም፣ በመቃብርም የለም። አሳዛኝ መሆነ፣ ለቅሶ ለምን ፈጽኖች ታለቅሻለሽ? አላት። አቤቱ፣ ሐዘን ይሄ ነው ብላ አለቀሰች። አጽናናት አጽናናት ዘንድም የተወደደ ልጇን ስጋውን በመቃብር ውስጥ አላገኘውምና፣ ብላለመነችው ጌታ ኢየሱስ ከመጀመሪያው ቀን አስቀድሞ ከለቅሶ ጩኸት የተነሳ አትድከሜ አላት። ባዶ መቃብር ላይ ረጅም ጊዜ ተቀምጠሽ አታልቅሺ። የልጅሽ ስጋ ለዚህ መቃብር ባይገኝም ጊዜ ፈጽሞ ለቅሶ ፈጽኖ ዝምታ ባልሽ ነበር አላት። ጌታ ወይ ባገኘው ውስጥ ጥቂት በተጽናናው ውበት ነበር አለች። ጌታ ኢየሱስም እንዲህ አላት። በደሉ ብታገኘው ላንቺ መጽናናት ባልሆንሽ ነበረ። በጦር የተወጋ ጉሉ የተቸነከረው በምልክት የቆሰለ እግሮቹ በደም የተለወሰው ስጋም ባየሽ ጊዜ መጽናናት አይሆንም። አሁን ፈጽሞ ሀዘን እንዳትሰቃኝ በደሉም ባታዩ ይሻላልን። ልብሽን አጽናኝ። ያ ሆኖ ሳለ በእንጨት ላይ ተሰቅሎ ባየሽ ጊዜ ያየሽውን መጽናናት ምንድን ነው? ወደሽን በእሳት እየተቃጠለ ምን ያህል ያገኘሽ ሀዘን አረመስበን ቢሆን ሞቶ ተጠቅልሎ ተገንዞ ብታዩ መጽናናት እንዴት ይሆንልሻል? አንቺ ሴት፣ በእውነች ጭካኔ በልብሽ በገንዘብ አድርጊ ወደዚህ ወደምታስፈራ ቦታ በዚህ ጨለማ መተሻል። በዚህ ከተማ ታላቅ ሙቀት አለ። ጠባቂዎች ሁሉ ሉ ከዚህ ቦታ ሄዱ። አልሄዱ አይሁድ በልጅሽ ላይ ሀሰብ ተናገሩ። ጠባቂዎችን ተስማምተዋል እስከዚህ ድረስ መቃብር በውስጡ የመጭሽን ስጋ ላአሁን የተወበት መስሻምን፣ አንቺ ሴት ይህ መቃብር ዮሴፍ እንደሆነ ይህ አትክልት ቦታ እንደሆነ እኔ ያውቃለሁ እንጂ አላት። ድንግል ማርያም እንዲህ ብላ መለሰችለት። ጌታ ሆይ ስለ ልጅ የሆነ ሁሉ በዚህ መቃብር ባለ ያደረኩትም አንተ የምታውቅ ይመስለኛል አለችው። እኔም በዮሐንስ ቤት ትቀመጥ ዘንድ ልቤን አላሳረፈኝም

አዮ ዘድ ቦታውን ማሳየ ይበቃኛል። ወንድሞች ሆይ ይህ ቦታ ዛሬ እንዳለ ሁሉ በሕይወት ሰውነት ሁሉ ሰውነት እንናገራለን። ጌታ ኢየሱስ ማርያም ሆይ እስካሁን ያለቀሽው ልቅሶ ይበቃሻል። ተሰቅሎ የነበረው ያው ካንች ጋር ይነጋገር። ስለ እርሱ የምት የምትሽው እሱ ያናግርሻል። በመቃበር የምትሽው ሰማያዊ ግንጫ የለበሰ ነው። እሱ የነሐሱን መዝጊያ ያለው ሰብሮ ሲኦንም የበዘበዘ ነው። ማርያም ሆይ ይቅርታዊን ቸርነቴን አውቅዘ ህይወትን እማለው ቃል የሚያረጋጋሽ እኔ ነኝ። እናቴ ሆይ እኔ ልጅሽን በበንኩ ታቂ ዘንድ አትፍሪ፣ አትፈልጪ ፊትሽን ማየትና በቢታንያ ና አልዓዛር መቃብር ያስነሳሁት እኔ ነኝ። የትንሳኤን ህይወት የሆነው ኢየሱስ እኔ ነኝ። በቀራኒው ዕለት ደሜን ያፈሰስኩት ኢየሱስ እኔ ነኝ። ከሐዘንሽ የማረጋጋሽ እኔ ነኝ። ስለ ሞቶ የምታለቅሽው ኢየሱስ እኔ ነኝ። አሁንም ህይወት የምታይብኝ እኔ ነኝ። ስለዚህ የምታለቅሽ ምን እንሆ? በመነሳቴ ከሁሉ አስቀድሞ የሚያጽናናሽ እኔ ኢየሱስ ነኝ። እናቴ ሆይ ስጋዬን ያስነሳው ሰው አይደለም፣ የአብ አባቴ ፍቃድ ተነሳው እንጂ። እናቴ ሆይ ዛሬ መቃብ ወደ መቃብር መጣው፣ ሲኦል ታስረው የነበሩትን ከሲኦል አወጣው፣ በሲኦል በኃጢአት ምክንያት ተፈርዶባቸው የነበሩትንም አዳንኳቸው አላት። ድንግል መሬታችን መቤታችን ይህን በሰማች ጊዜ ብርታት መጽናናት በልባ ሞላ። ከመታየት ከማልቀስ ጸንታ እንዲህ አለች። ምድርና ቀርቅሮ የነበረ ፊቷ ቀና አድርጋ እርሱን ለማየት አይኖቿን ገለጠች። መለኮት አየች። ጌታ ሆይ ተነስተሃል። ልጅ ሆይ መነሳቴ መልካም ነው አለችው። ልትመልስልኝ ቀረበች። እናቴ በይ በመነሳቴ የሰጠች ተድላሄ ነው ይበቃሻል አላት። ዳግመኛ ለድግነት ከመግባታቸው በፊት ለአባቴ እጅ መንስያ የማይቀርበው እነሆ ወደ መጣሪያ የሚሆ ሲኦል የምርኮ ነፍሳት ፈጽሞ ደስ ይላቸው ዘንድ ተመልከች። ንጽሕት ድንግል በዙሪያ ተመለከተች ከሲኦል የማረካቸው ነፍሳትን አየች፣ መጫጭውን የመላእክት ልብስ የለበሱ ከሱ ጋርም የተነሱ አደነቀች። ጌታ ኢየሱስን ፈጠን ብለሽ ሂጂ ለወንድሞችሽ ንገራቸው፣ ከሙታን ተለይቼ መነሳቴን የምሥራች ብያቸው አላት።

የመሰራጭ ነገርን በገሊላ መካከል አስቀድሞ ሁሉ በዚህ ታያቸው እባረካቸው ዘንድ አለ ብሎ ነገሮቻቸው። እነሱም የሆነው እንዳዊ ተነስተው ወደ መቃብር ሄዱ። ናዝራዊ ክርስቶስ እንደሆነ ተነሳ፣ ወሬው በሀገር ሁሉ ተሰማ። ከነዚህ ከካህናት አለቆችና ግን ምንም እንደማያውቁ ሆነ። ወደ ጲላጦስ ሄዱ፣ እንዲህም አለ። ጌታችን መስትል ሆይ ዛሬ በመቃብሩ ላይ ተንኩል ተፈጽሟል። በስህተትን በዚህ ወታደሮች አስጠርተው

በእንጨት መስቀል ላይ ተሰቅሎ በሞት ጊዜ በሰማያትና በምድር የሆነ ምልክትን እግዚአብሔር ልጅ እንደሆነ አስቡ። በኔ ዘንድ ቆሎ ቆሞ ያለሁት የፊት ጸዳል ከፀሐይ ብርሃን ይበልጣል ይነበረ። ከሁዳን ጉራይ በቀርብ ከተማዊት ሁሉ የብርሃን ፀሐይ ከብርሃን ይልቅ እጅግ አበራት። ጲላጦስ ኢየሱስን ስለገረፈው ለምን ታዝናለህ? እርሶ የተጻፈው ተጽፏል፣ የተጻፈው ተጽፏል። አትፍራ። ነገር ግን ወደ እኔ ተመለስ፣ እመን። እኔም ኃጢአትን አስተሰርይልሃል። በእንጨት መስቀል ላይ ተሰቅዬ የሞትኩት እኔ ኢየሱስ ክርስቶስ ነኝ። እኔ ኢየሱስ ክርስቶስ ነኝ። ዛሬም ከሙታን ተለይቼ የተነሳሁት እኔ ኢየሱስ ነኝ። ዛሬም የምታየው ብርሃን በላ ደስታ ያለ ሁሉ ብሮ ያደረገው የትንሣኤ ክብርኔ። ጲላጦስ፣ ይህን ነገር በምድር ላይ የሚሆነው ብርሃን ከፀሐይ የሚበልጠውን ተመለከተ። እኔ ከሙታን ተለይቼ እንደተነሳሁ ታውቅ ዘንድ ነው። አንተ ፈጥነህ ወደ መቃብር ሄደህ መደረዞችን ተመልከት መላእክትን

ከእነሱ ርግማን ያዳላቸው ተካፋዮችና የጌታ ስጋ እንደተሰረቀ እንዲ እንዳል በሐሰት ተናገሩ። ጲላጦስን እየብቻቸው ለቤቶ እንዲህም እንዲ አላቸው በቤት ውስጥ ሊጠብቃቸው ዘንድ አዘዘ። የመጀመሪያውን አቅርቦ ስጋውን የወሰደው ማነው ነው? እውነቱን ንገረኛ ነው። እሱም ጲላጦስ ዮሐንስ ናቸው እየወሰደዋል። ከእነዚህ በኋላ እሱም አስገልጦ ሁለተኛውን ጠራው። ጲላጦስ እንደዚህም ማ ነው? ከሀሰት በቀር እንዳትናገር እኔ የምልህን ከሐዋርያት ውስጥ የክርስቶስን ስጋ ከመቃብር ውስጥ የወሰደ ማን ነው? እሱን ከአስራ ሁለቱ አንዱ ሐዋርያ ከተከታዮች መካከል መጥተው በስውር ወሰዱታል። እነሱ ፈጠን አድርጎት ሶስተኛው ቀንን ከዚያ አደረጉ። ፒላጦስም ይህንን ምስክርነት እንዲበይበልጥንም አቀነባበረ። የኢየሱስን ጋር ስጋ በመቃብር ወሰዱት ማነው? ንገረኛል። እሱን ዮሴፍና ኒቆዲሞስ ቤተሰቦቹ ጋር በሌሊት መጥተው ያንን ድንጋይ አንከባለው አውጥተው በሽልቅታ ወሰዱታል። አራተኛውን ጠሩት። ፒላጦስ አንተ እነዚህ ትበልጣለህን? የአባቶች ትእዛዝን ታፈርሳለን? የክርስቶስን ስጋ በመቃብር እንዴት ተወሰደ ብሎ አስረዳኝ አለ። እሱም ጌታ ሆይ እንደተናገረው የወሰደውን አላውቀም፣ በተነሳ ጊዜ ግን በአትክልት ውስጥ እንዳለ አንድ ለጎድጓድ ክፍተት ሆኖ አገኘው። ተሰርቋል ብሎ ተጠራጠረ እንጂ የወሰደውን ግን አላውቀም አለ። ጠባቂዎቹ አይሁዳውያን በመከፋፈላቸው ይህንን አደረሙ። ፒላጦስ ለመቶ አለቃው ለአይሁድም ቃላቶች እንዲህ አላቸው፣ የተለያየ ምስክርነት ናቸው፣ የሐሰት ከሆነ ይሻላልና አላቸው።

ፈጽሞ ወደ መቃብር ገብቶ መግነዙንም አንስቶ የመግነዙም እቅፎች ላ ባለው አለቀሰ። በደስታ ብዛት የተነሳ አከበራቸው። ጌታ ኢየሱስም ተጎናጽፎት ነበርና አንድ አይኑን ወደ ነበረ መቶ አለቃ ወደ መቃብር ጋር ቆሞ ጲላጦስ ተመለከተ። መቶ አለቃው በሰልፍ ጦርነት ውስጥ አንድ አይኑ ተመልክቶ ጠፍቶ ነበርና ምን ሳያይበት ብዙ ዘመናት ኖረ። ጲላጦስ በልብ እንድብሎ አሰበ። እነዚህ መግነዞች ለዐይነ ብርሃን እንደሚሆኑ እኔም እጠራጠራለሁ። ወንድሜ ሆይ ይህንን እነዚህ መግነዞችን መዓዛ እንደሚሆን ሽቶ እነዚህ ሽታ እነዚህ ሽታ የሞተ ሰው እንደተገነዘለው ግሽታ አይደለም። በመልካም ሽቶ ውስጥ ተጠቅሎ እንደተቀመጠ ነገስታት ነጫጭ ልብስ እንደሚለብሱት አቀረበ። ብዙ ሽቶ እንዳደረጉት ከርቤ እና እጣን የተባለውን ሽቶ አድርገው እንደገነዙት አንተ ራስህ ታውቃለህ የመዓዛው ሽታ ምክንያት ይሄ ነው አሉ። ፒላጦስ በመገረዙ ላይ ሽቶ አድርጎ በቱን የሚሰጡ እንደሆነ መቃብሩ መዓዛ ከሩቅ እንደሚደርስ አብትና ምስክር የሚባሉትን ሽቶ እንደሚሆን ጨመሩበት። ለምን እንደሆነ አላቸው። እነሱ ፒላጦስ ወይ የምታሸተው ሽታ በውስጥ ነፍሳትን የሚያስደስት የአትክልት ቦታ ነውና አሉ። ፒላጦስ መልሶ እኛ አላቸው፣ እንሆ ለራሳችሁ ጥፋት መንገድ ጠረጋችሁ። እስከ ዘላለም ድረስ በጎርነታችሁ ወደ ሌላ ቦታ

ጲላጦስን ተከትለው አብረውት መጡ። ስለዚህ ያዩ ዘንድ ታላቅ ተአምራትም አይኑ እንደዳነች መስፍንንም ይመለከቱ ዘንድ ብዙ ሰዎች ተሰበሰቡ። ወደ ጌታ መቃብርን መጡ ከእሱ ጋር እንዳሉ ባዩ ጊዜ አደነቁ። ጲላጦስ መስፍን ወንድሜ ሆይ፣ በመስቀል ላይ በሞተ ጊዜ ከሆነው ተአምራቶች ሌላ በመቃብር ውስጥ የሆነው ተአምር ታያልህናል። መስፍን ፍጹም ደስ እያለው ያገኘውን ጸጋ ሁሉ ይናገራል። ልብሱ ቀይ እንደሆነ ጌታ ኢየሱስ ክርስቶስ አያል ተገልጦ እርሱ እውነት አምላክ ነውና እርሱ እግዚአብሔር ልችለው አለ። ከሙታን ተለይቶ ተነሳ አምላክ እንደሆነ አምኛለሁ፣ ሃናኖቴንም አጽርቻለሁ። እኔም እንግዲህ ፈጣሪ ኢየሱስ ከማገልገል በቀር ምድራዊ ንጉስንም ለማገልገል ፈጽሞ አልመለስም አለ። ወታደሮችንም ልብሱንም ሰርፉንም ፈተው ጣሉ። መግነቱን ጠቅ እጁን ተይዘ ወደያይኑ እየተመላለሰ ይስሙት ነበረ። ጲላጦስን እጁ አድንቆ እግዚአብሔርን አመሰግናል።

ምን ነገር ይህንን ተናገራል። የተናገረውን ቃል ነው። ተሰወረ ወደ ገነት ሄደ። ጲላጦስን በተንኮል ተሸምቆ እንደሆነ ሁሉ አለ። አወቀ ስለ ጌታ ትንሣኤ ራሱን ድቆ ፍቶት በሰማ ጊዜ እጅግ ደሳ። ስለዚህ ጌታ ኢየሱስ ክርስቶስን መግነሱን በጲላጦስ እና በሄሮስ መካከል ታላቅ ጸብ ሆነ። መግነዙም ወደ ሰማይ ተወስዶ፣ ሄሮስን ወንድሞቹ በፊልጶስ ነገር ሰራበት። ጲላጦስን ነገር በመስራት ንጉሥ ያለ ብዙ ሁሉ ጽፎ ወደ ቄሳር ላከ።

ከቸር አባቱ ጋር ማህራዊ ከሚሆን ከመንፈስ ቅዱስ ጋር ዛሬም ዘወትርም ለዘላለሙ አሜን።